ከምር የሌለ ነው የሌለ ትላላችሁ፣ የሌለ ሞድሏ ሀይሚ ሞድሏ መጣች እንዴ ግን ሀይሚ ናት ወይ? ብሩኬ ወይ ብሩኬ ወይ ብሩኬ ከምሬ ነውና ማለት ነው። አዝኝ ይባያለሁ ኒ አዘንጉልህ። ለምን ካልከው እችን የመሰለችው ስታጣ እነዛ መናሃራ ያለችውን ሀይሚ ወደዚህ ወደዚህ ስታደርጎችን የመሰለችው መሰለችው ልጅ አጣ። መቼም ይሄንን አበባ የሰጠ ሰው ማየት እንፈልጋለን እኛ በችኮላ እናደርግም ብላለች። ግን ሲያስቡ ሲያስቡ ሩኬ ሊኮለት ይሁን እንደ ትናንትና በሰው ሊኮለት ይሁን፣ ግን እንዴት ፈታ እንዳለችው ከምር በጣም ደስ አለኝ። እኔ በጣም ነው ያማረበት። ወይ ሀይሚ ሞዴልዋ ት ከምሬት አባቱ የምን ጭንቀት ዘና ፈታ እ አለም ዜጠኝነት አሰዳድ ለመቼ ነው ለመቼ ነው ማዘን ለቅሶ ለወንድ ደግሞ ቦታ ሰጥቶ እንደዚህ ነው ጠንካራ ከሆናችሁ የማያሳያት ማለት ነው። ሰው አላችሁ ግን በቃ ሀይሜ ና ሀይሜ አይደለችም እስከምነው ድረስ ማለት ነው። ልደቷማ ዛሬ የለየ ነው በቃ ለየት ያለ ነው ከምርት አላችሁ ለየት ያለ ተለ እኔ እንጃ። በቃ እስኪ ማታ ላይ እናያለን ግን አልተቦሰተም እስካሁን ድረስ እየጠበቅን ነው ግን አብረው የምት ማለት የምታሳልፉን ልጆች እና ብቻውን ወይኔ ብቻውን እንዲህ ፋታ ስትለው እንዴት ደስ እንደምለው ማለት ነው። ደስ ነው የምለው በጣም ማለት ነው። ወይ ቡሩኬ ዛሬ በጣም ተቆጭቷል። በጣም ማለት ነው። ስታለክስ እንደምትሆኑ ባለሙሉ ተስፋ ነኝ። እዛ ሄደ ይህንን አበባ ንትሳተ ከሆነ ይህንን ቀምስ ስጦታ እንደ ስጦታ አበረክተለት ከሆነ በቃ ሀይሚ ዘና አድርገ ከሆነ በሰው ካልክለት ምንም አይደለም፣ ግን ዝም ካልከት በጣም ነው የምናዝንብህ። ካልሄድክም ደግሞ ያን ያችን መናኸሪያ ያለችው ሀይኚ ሴቲቷን ይዘህ ከሄድክ ዛሬ በጣም ነው ብዙ ሰው የሚያዝንብህ። ከምር እንደዛ ካደረግ እሷን ተተኮን ብቻህን ከሄድክ እሺ፣ ግን እሷን ይዘህ ከሄድክ በጣም ነው የምደብረው፣ በጣም ነው የሚያስጠላው። ግን ምን እንደሚሆነው አናውቅም፣ ምን እንደምናየው እስከምናየው እንግዲህ ዝም ብለና እንፈርድም ስት እናያለን። እንግዲህ ፈንድሻዋ እዚህ ጋር ሽብርቅርቅ ደምቅ ብላለች። እኔነኝ ብላለች። አይሚ ማለት ነው ሞዴሏ። ሞዴሏ አንደኛ ቁጥር ሆናለች። አይሚ ማ በቃ ተወት። ትናንትና ማታ ሀይሜ ዛሬ አድጋ ታድራለች አላቸው። የሆነ ቱክቱክ ላይ ሰምቼ ነበረና አድጋለች። በቃ ምን አሳት ከዚህ በላይ ምን ምን ምን ምን ምን ምን ምን እንጨምር ነው ያልሜው ብቻ ጤና ይስጣት እና በርሽ ሁሉ እንደዚህ ፈታ ዘና ድረሽ ደምቀሽ እንደምመጪ ባለሙ ተስፋ ነኝ። ቀረ ዘብንሽ የተባረከ የሆነ እንደ ሻይሚዬ በጣም ነው ደስ ያለኝ እውነት ለመናገር ነው።